ያው ስልጠና ወስዶ የወጡ እንደጠፉ የት እንደገቡ አይታወቅም። ወይ ደግሞ ሞቷል። ያው በአብይ ዘመን የሞተ መከላከያ ሰራዊት ለቤተሰብ እንኳን አያስረዱም። ስታቲስቲክስ እንኳን አይይዙም። አውቁ የት ቦታ ማን ሞተ የሚለውን መከላከያ ሪፖርት አደርግም። መች ተማረከ እንዴትስ ምንም አይነት የለም ለምን ይሄ ስታቲስቲክስ ኢትዮጵያ ውስጥ የለም? በትግራይ ጦርነት ጊዜ ስንት ኢትዮጵያውያን ተገደሉ? ስንት ኢትዮጵያውያን አካላቸውን አጡ? ምንም አይነት ስታቲስቲክስ በአብይ ዘመን የለም። ፓርላማ አባላት እንኳን አይጠይቁም። ይሄን አይጠይቁም። ቢያንስ ስንት ሰው አለቀ? ስንት ወጣቶች በግዳጅ ተመልምለው በ ትግራይ ጦርነት አለቀ። የለም የለም፣ በአብይ የለም፣ ሪፖርት አይጠየቅም፣ አብይም አይመልስም። ስለዚህ አሁን የስልጠና ወስደው ከተለያዩ ስልጠና ማዕከል ተመርቆ ስምሪት የወሰዱ አብዛኛው ጠፍተዋል ነው። እንዴት ጠፉ? ወይ ደግሞ ሞቱ፣ ወይ ደግሞ እጅ ሰጡ፣ ወይ ደግሞ ፋኖ ጋር ወይ ኦኤልኤ ጋር ተቀላቀሉ። መረጃ አይሰጡም። የሆነ ጊዜ አስታውሳለሁ አንድ ዓመት በፊት በኦሮሚያ ብልጽግና ጽህፈት ቤት እንትን ተደርጎ ስታቲስቲክስ ሾልኮ ወጥቶ ነበር። አብዛኛው የኦሮሚያ ፖሊስ የጠፋ ኦኤልኤን እንደተቀላቀለ የሚያሳይ ስታቲስቲክስ ወጥቶ ነበር። አሁን የመከላከያ ሰራዊት ስልጠና የወሰደው እንደጠፉ ኢትዮፎረምም ዘግቧል። ሌላው ደግሞ የመሳሪያ መጥፋት መሳሪያ እየጠፋ ነው፣ በገፍ እየጠፋ ነው በመከላከያ ሰራዊት ይሄ ዩኤኤም ዩኤኢም ደርሳለች እንትኑ መረጭ እንዲህ አይነት የውስጥ የአብይ ውሸቶች ላይ ደርሳለች እና ኢትዮ ፎረምም የዘገበው አርባ ሚሊዮን የሚሆን ጥይቶች እንደጠፉ፣ አርባ ሚሊዮን ጥይት እንደጠፋ እንግዲህ ለዩኤኢ ስሉ የነበረ ዝግጁንን በቃ ሰብ እንወስዳለን አይዞሽ ዩኤኢ ብሎ ቃል ገብቶላት ነበር። በኋላ ከግምገማ በኋላ መሳሪያም የለም የሰው ኃይልም የለም። ሌላ ደግሞ ድሮን ራሱ ዋጋ እንዳጣ የጸረ ድሮን እንደፈለጋችሁ ታገኛላችሁ። አሁን እና በኤርትራ በኩልም በተለያዩ ኃይሎች አካባቢን ጸረ ድሮን እየገዙ ነው። ስለዚህ አብይ አንዱ የቺ ድሮን ጉዳይ ነች። ድሮን ደግሞ ጸረ ድሮን ወደ ኢትዮጵያ እየገባ ስለሆነ አብይ በጣም ተስፋ ቆርጧል። ተስፋ እየቆረጠ ነው። እና ከዛ በተጨማሪ ደግሞ ያው ኤርትራም የአብይን ዛቻ እና የመከላከያ ሰራዊት ዛቻን ስለፈሩ ዝግጅት አድርጓል። ምንም እነሱም አይክዱም። ይሄንን ሀገር ስለሆኑ ይዘጋጃሉ። ተወሰኑ የተለያዩ ሀገሮችም እርዳታ ያገኛሉ። በተለይ ደግሞ የጦር መሳሪያ እርዳታ ያገኛሉ። ከሳውዲም ይሁን ከሌላ እንትን ያገኛሉ። ያንን የውስጥ ግምገማ ካደረገ በኋላ አብይ የጠላት ብሎ ደግሞ ግምገማ ካደረገ ይሄ ነገር በጣም ደካማንን እዚህ ውስጥ መግባት የለብንም፣ ብሎ ዐቢይ የተወሰነ ጊዜ እንደሚፈልግ የተወሰነ ጊዜ መግዛት እንደሚፈልግ ስለገባው ይሄ ሽምግልና ምናምን ነገር ጀመረ። አንዱ እንግዲህ የውስጥ ግምገማ ተከትሎ ነው ይሄ ሽምግልና የሚባል የመጣ የውሸት ሽምግልና ወይ ደግሞ የውሸት ነጉሽሽን የሚባለው። አብይ የራሱን አቅም ካወቀ በኋላ ነው ይህንን ይህንን እዚህ ደረጃ ላይ የደረሰው። ሌላው ዋናው ደግሞ ለምንድን ነው ከኤርትራ ጋር መነጋገር ይፈልጋለሁ ብሎ አብይ ይህንን ስልት ያመጣው እሱ ምንድን ነው? ከፋፍሎ የመውረር ስልት ነው፣ የጦርነት ስልት ነው። ይሄ ዐቢይ ከኤርትራ ጋር መነጋገር ይፈልጋለ ብሎ በአፍ እንኳን ካወራ የጦርነት ስልት ነው። ምንድን ነው ይሄ? እንዴት የጦርነት ስልት ይሆናል? የሰላም ስልት አይደለም ወይ ብላችሁ መጠየቅ ትችላላችሁ። ኖ ኖ ኖ ኖ፣ ይሄ ከኤርትራ ጋር መነጋገር ይፈልጋለው ብሎ ዐቢይ ከተወሰኑ አገሮች ጋርም ሲያወራ ነበር። አሁን ደግሞ በቀጥታ በኬንያ በኩል ይሄንን ያስጀመረው ስትራቴጂ ነው፣ የጦርነት ስትራቴጂ ነው። የጦርነት ስልት ዋነኛው ስልት ይሄ ነው። ሰው መረዳት ያለበት ይሄንን ሙሉ በሙሉ ይሄ የጦርነት ስትራቴጂ መሆኑ አንድ ባል ሄድበታ ብሎ የጦርነት አሁን ይሄ ከኤርትራ ጋር አብይ መነጋገር ይፈልጋል፣ ፕሮፓጋንዳው የጦርነት ስልት ነው። ከተሳካለትም የጦርነት ስልት ነው፣ የጦርነት ስልት ነው። ይቅርታ እንዴት ለምለው ጥያቄ ወደኋላ መለስ ብለን የአብይ ስትራቴጂን እናጥናል።